ሰላም፣ ጤና ይስጥልኝ ውድ ቻና ቢስ ተከታታዮች፣ እጅግ በሚገርምና ደስ በሚል መልኩ የህወሓትን የሻቢያ ታላላቂዎች በቁጥጥር ስር ውለዋን እነዚህ መረጃዎች በጣም የሚገርም ነው። ፋኖ የአማራን ልሉና ጉዳይ እያለ ለሻቢያ ታላላኪነቱን በግልጽ እያሳየ ይገኛም ማለት ነው። ስለዚህ እጅግ እጅግ የሚያሳፍርና የሚያሳዝን ጉዳይ ነው። የአማሬሉና ጉዳይ ነጻ እናውጣለን ብለው ለሻቢያ ተላላኪነታቸውን በወሎ በሰሜ በነበረበት በነዚህ ሁለት ቀናት ውስጥ በርካታ የሻቢያ ታጣቂዎች በቁጥጥር ስር ውለዋል። ሁለት የሻቢያ ኮሎኒዎች እንዲሁም ሀያ ሰባት የሻቢያ ወታደሮች በድምሩ 29 ሻቢያ ወታደሮች ማለት ነው። ወደ 56 የሚደርሱ ደግሞ የህወሓት ታጣቂዎች በድምሩ ወደ 85 የሚደርሱ የህወሓትና የሻቢያ ታጣቂዎች በቁጥጥር ስር ውለዋል። ያ ክብር ለሀገር መከላከያ ሰራዊት እጅግ እናመሰግናለን። ሌላኛው ደግሞ ፋኖች በትናንትና በተወሰደው እርምጃ በርካቶችን ሀዘን ቦታ እንዲቀመጥ አድርጓቸዋል ማለት ነው። መንግስት ህግ የማስከበር ዘመቻው አጠናክሮ በተናበበ መልኩ በወሰደው እርምጃ ማለት ነው በርካቶችን ዶግ አመድ በማድረጉ ሀዘን ቦታ እንዲቀመጡ አድርጓቸዋል። እሱንም እናያለን። በጣም የሚገርመው ለህወሓትና ለሻቢያ ፈረስ እየሆነ እያገለገለ መገኘቱ ነው። በጣም የሚያሳዝነው ጉዳይ የአማራሉና ጉዳይ ነጻ እናወጣለን ብለው በርካታ ታጣቂዎች የተሳተፉበት የሻቢያና የህወሓቱ ነው መገኘታቸው ነው። በተለይ በተለይ ፊት ላይ ፋኖች በማስቀደም በትጥቅና በሎጂስቲክ አብሮ በመከተል የሻቢያና የህወሓት ታጣቂዎች መንግስት እንግዲህ ጋማ አድርጓቸን እጅግ እናመሰግናል። ክብር ለሀገር መከላከያ ሰራዊታችን። ሀገራችን ወደፊት ትራመዳለች። ይሄ ሶሻል ሚዲያ የሚደረገው ጋጋታ የትም የትም አያደርስም። ሌላኛው የድሮን እርምጃ በተወሰደው በንጹሐን ዜጎችና በተቋማት ላይ አወደመው የሚል ማስተባበያ የተሰጠ ይገኛል። ይሄ ነው የፋኖ ጩኸት፣ ይህ ነው ጩኸታቸው። ጥቂት ድል ሲያገኙ አገር ምድሩ አያዝብኝ እያሉ ሶሻል ሚዲያ ጋጋቶን ያስጩሑታል። እርምጃ ሲወሰድ በንጹሐንና በተቋማት ሰበብ ይፈጠራል። አስ በፊት እናስታውሳለን ደግሞም ሰርችላችኋለሁ ፋሲጋ ለት ሶማ ማሰልጠኛ ተብሎ በሚታወቁ 150 ወጣቶች በስልጠና ላይ በነበሩበት ጊዜ መንግስት በተናበበ በተሰብና በተጠና መልኩ በወሰደው የድሮን ጥቃት አዚያው ላይ አመዱን እንደቀሩ እናሰውሳለን። በዚህም በጎ አድራጎት ስራ በሚሰሩበት የቤት ግንባታ ላይ በንጹሃን ላይ መንግስት ጨፈጨፈ ተብሎ ቪዲዮ ሰርተዋል። ይህ የሶሻል ሚዲያ ማስተባበያ መስጠቱ ወንዝ አያሻግርም። ለሀገራችን የሚጠቅመው ሰላምና ሰላም ነው። ለሻቢያና ለህወሓት ፈረስ መሆናችሁን አቁሙ። በትናንትናው እለት በተወሰደው እርምጃ በግልጽ አሳይታችሁናል። ከዚህም በርካቶች ታጣቂዎች የህወሓትና የሻቢያ ሆነው መገኘታቸው ነው። እነዚህ በቁጥጥር ስር የዋሉ ሰማኒያ አምስቶች በእጅ በፈንጅ በተያዙ ነው። ያልተያዙት ደግሞ ስፍር ቁጥር የሌላቸው እንደሚኖሩ ለመገመት የሚያዳግት አይደለም። ስለዚህ ሰከን ብለን ለአማራ የምንቆረቆር ከሆነ ከመንግስት ጎን በመሰለፍ ሀገራችን የሚጠቅመውን ብንሰራ መልካም ነው እንላለን። በዚህም በተወሰደው እርምጃ ብዙዎች አዘን ቦታ ፋኖች እንዲቀመጡ አድርጓቸው፣ እነዚህ ወጣቶች የምንመለከታቸው ሁሉ በሶሻል ሚዲያ ጩኸታቸውን ይዘው የወጡ ሙሾ ይዘው የወጡበት ሁኔታ ነው። እርምጃ ስለተወሰደ። ይህ እንግዲህ ህግ የማስከበር ዘመቻው ግድ ነው፣ ይቀጥላል። ሀገራችን በማሸነፍ ትቀጥላለች። በዚህ በሰፈር ጩኸት የምትንበረከክ አይደለችም። ከሰፈር ጨዋታ አልፋ ሀገራዊ አጀንዳ እዛ እየተንቀሳቀሰች ነው። ይህም በምስራቅ አፍሪካ የሚያስፈልጋትን የቀይ ባህርና የወደብ ጉዳይ ባንክሮት እዛ እየገፋችበት ይገኛል። እናንተ እዚሁ ሰፈር ላይ ትጮኋላችሁ፣ መንግስት ወንዝ ተሻግሮ እየሰራ ይገኛል። ለዚህም እንግዲህ በበርካታ መሰረተ ልማቶች ላይ ጠቅላይ ሚኒስትር ዶክተር አቢይ ሩሻ ሩሲያ ጠቅላይ ሚኒስትር ጋር እንግዲህ ሁለት ሺ ተገኝተው ምክክር እንዳደረጉ እንደተፈራረሙ እናስታውሳለን። እንጂ የሰፈሩትን የሰፈርን ጩኸት ቁጭ ብሎ እያዳመጠ አለመሆኑን በግልጽ ብትረዱ መልካም ነው። ይህንን ጆሮ የሚሰጣችሁ እንዳይመስላችሁ እየሰራ የሚገኘው ሀገርና ሀገር ተሻጋሪ ፕሮጀክቶችን ነው እንጂ እናንተ ጆሮ ሰጥቶ እዚህ ሰፈር ቁጭ ብሎ የሚያዳምጥበት ወይም ደግሞ ጩኸታችሁን መልስ የሚሰጥበት ጊዜ የለም። ዘመኑ የስራ ዘመን ነው። ሀያ አንደኛው ክፍለ ዘመን ነው። የእድገት ዘመን ነው። ለዚህ ደግሞ በርካታ ፕሮጀክቶች እየተሰሩ የመንግስት ወደፊት እየገፋበት ይገኛል። ስለዚህ ወደ ቻነ ቤተሰብ ተከታታዮች ለሰላማችን ዘብ እንቁም፣ አንዳንዶቻችን አብረን እንስራ፣ ሀሳብና ጋራ እንዲሁም ላላችሁኝ የፌስቡክ ፔጅን አስቀምጭላችኋለሁ ትኩስ መረጃዎችን ብትልኩልኝ፣ ሀሳብ ገንቢ ሀሳብ ብንለዋወጥ መልካም ነው። ስለዚህ ከዚሁ ከቻናሌ ካለው የፌስቡክ ፔጅ አሁን ክሬት አድርጌላችኋለሁኝ፣ መለዋወጥ እንችላለን፣ በርካታ መረጃዎችንም ማለት ነው። ስለዚህ ለሀገር እንስራ። ሌት ሾርት ሎንች ታይም ወይም ጊዜ ብለን የወጣትን ደም አናስበላ አናስ ጨርስ ለጥቂት የፖለቲከኛ ጥቅመኞች፣ ለነሱ እርካታ ብለን የወጣትን ደም አናስበላላለሁኝ። ለዚህ ደግሞ በትናንትናው ወሎ በተመለከት ነው። በግልጽ የሻቢያና የህወሓት ፈረስ መሆናቸውን የፋኖ ታጣቂዎች ያሳዩበት ጉዳይ ነው። ትናንትና ማይካድራ ህወሓት የአማራን በጅምላ የጨፈጨፈው ከሱ ጋር አብሮ ሲሰራ እንዴት የሚያሳፍር ጉዳይ ነው። እነዚህ ናቸው እንግዲህ ትናንትና በተደረገው ወሎ ላይ ማይካድራ የጨፈጨፉትን የሻቢያ የህወሓት ተላላኪዎች ያነ ረስተው አብረው መስራታቸው በግልጽ ያሳይበት። ይህ ማለት የአማራ ጉዳይ አይመለከታቸውም። በቃ ጥቅም እስካገኙ ድረስ ጥቅም እስካገኙ ድረስ አማራ ይለቅ አይለቅ አይመለከታቸውም እንጂ የሚመለከታቸው ቢሆን ማይካድራ አማራን በግፍ የጨፈጨፈው ከህወሓት ጋር አብረው የሚሰሩ መሆኑ የሚሰሩ እንኳ ለመስራት ሀሳብ ራሱ ቢቀርብላቸው የሚቀበሉ አይመስለኝም ነበር። አሳፋሪ ጉዳይ ነው። ይህ ነው እንግዲህ የአማራ ነጻ እናወጣለን የሚሉን። ስለዚህ ውድ የቻና ቢስ ተከታታዮች ለሀገራችን ሰላምና ዘብን ንቁም። ሌላኛው ጉዳይ አንድ እንትን በብዙ አይነት አቅጣጫ እያዘወሩ የተመለከቱት አለ። ይህን ቪዲዮ ይህን ፒክቸር ተቆጣጠር ነው ብለውታል። መልሰው ደግሞ ጸረ ድሮን ብለውታል። መልሰው ደግሞ ኢትዮ ቴሌኮ በአማራ ክልል ይጠፋ ነው ብለውታል። ሲቀጥል ደግሞ እየታገል ነው ብለውታል። ስለዚህ እንደዚ አይነት የሶሻል ሚዲያ ጋጋታ በመጠቀም ነው ትግሉን እያስጮሁት የሚገኙት። በጩኸት የሚመጣ ደግሞ ለውጥ የለም። አንዱም ፒክቸር ሰላሳ ጊዜ እየወሰድ በመለጠፍ ትግል እያሸንፍ ነው ማለት አይቻልም። ቢሆንም ግን ይቀጥላል። ሀገራችን ወደፊት መራመዷን ትቀጥላለች። ወዲቻና ቢሰቦች በሌላ ቪዲዮ እስክንገናኝ መልካም ቆይታ።